ወንድማችን ምንም ነገር አላጠፋም። ጥፋት ያለባቸው እንግዲህ እውነቱን እውነቱን የሚያወራ ሰው ያው ብዙ ጊዜ ኢትዮጵያ ውስጥ አይወደድም። ታውቃላችሁ፣ ሁሉን ነገር ሸፋፍኖ የሚያልፍ ሰው ነው የሚወደደው። እና አሁን ይሄ ልጅ እንግዲህ በዚህ ጉዳይ መጨረሻው እግዚአብሔር ይመስገን ምንም ነገር ወይም ስላላገቱት ያው ማስፈራሪያም ቢደርስበትም እንግዲህ ጥንቃቄ ማድረግ አለበት። ይሄ ለራሱ ለራሱ እውነት አንዳንድ ጊዜ ለሰው እንትን እያሉ እነሱ ለሰው ነው ይሄ ሁሉ መሥዋዕት እየከፈሉ ያሉት እንጂ ከነሱ ደንበራቸው ሂዶ ወይ የሆነ እንትን ብሎባቸው አይደለም ለሰው እንትን ያሉት ነገር ነው እና ይህን ያክል ዋጋ የሚያስከፍላቸው ድረስ ነው እንግዲህ ለሰው የሚታገሉት እነዚህ ወንድሞቻችን። እግዚአብሔር ደግሞ እናንተን ይጠብቃችሁ፣ ክፉ ነገር አይንካችሁ። ያው መልካም ለሚሰራ ሰው እግዚአብሔር። ሶሪ ትንሽ ክፋን ይዞኛል እና ያው እኔም የጠፋበት ምክንያት ምን ይሆን ይሄ ልጅ እያልኩኝ እኔ ምን እንዳሰብኩኝ ነግሬያችሁ ነበር ባለፈውም የገዛ ጓደኛው ራሱ ምን እንደሚያስቡበት አይታችኋል አይደለም? እንደዚህ ሶሻል ሚዲያ ላይ አውጥቶ ማንነታቸውን ያጋለጣቸው፣ የተበደሉትን ከጎናቸው ቁሞ ንብረታቸው ወይ የሆነ ነገር ያስመለሰላቸው ብዙ ሰዎች አሉ እና በእንደዚህ አይነት ጉዳይ ደግሞ እነዚህ ሰዎች ደግሞ ፈልገው እሱን የሆነ ነገር ለማድረግ ጠዋት ማታ እንቅልፍ አጥተዋል ማለት ነው። እንግዲህ ይሄ ልጅ አሁን እኔ ትንሽ ነገር የፈራሁት ምንድነው ታውቃላችሁ? ብቻውን ስለሚንቀሳቀስ እንዳይዙትና የሆነ በቃ እንዳያግቱት ቢያንስ እንኳን የሆነ ሰው ለየን የሚለው ሰው የቅርብ ሰው እንግዲህ፣ ብቻውን ነው ሁል ጊዜ ቪዲዮም ሲላቅ ምንም ሞር እስከ ገጠር ድረስ እየሄደ ብዙ ሰዎች እንግዲህ ታውቁታላችሁ። ከካሜራ ማኑ ውጭ ሌላ ሰው ከሱ ጋር ሲሄድ እኔ አይቼ አላቅም። አሁንም ጥንቃቄ ማድረግ ያለብህ ለሰው ብላችሁ እንደዚህ ራሳችሁን እንትናችሁ በቃ መብታችሁን በነፃነት እንዳትንቀሳቀሱ የሚያደርጓችሁን ሰዎች እውነት እግዚአብሔር ይፍረድባቸው። እኔ ሌላ ምንም አለም። ለሰው ብለህ ነው አንተ ይህ ሁሉ ስንትን የሚደርስብህ ማስፈራሪያም ዛቻም በተለያየ እና እግዚአብሔር አምላክ ደግሞ መልካም ለምትሰሩ ሰዎች እንግዲህ እግዚአብሔር ይጠብቃችሁ ነው የምለው፣ ሌላ ምንም ማለት አልችልም። አንዳንድ ጊዜ መልካም የሚሰራ ሰው ያው ብዙ ጊዜ ፈተና ይበዛበታል። ያው ፈተናውን ደግሞ እንግዲህ እናንተ ተቋቁማችሁ ማለፍ አለባችሁ። የዛሬ ስንት ቀን አይታችኋል፣ አረብ ሀገር መጥቶ እንግዲህ የኛ ሀበሻ የኛ ሀበሻ አሁን ሁሉ እንደቀጠሉ ናቸው። አሁን ከትናንት ወዲያ ያያችሁ ትኖራላችሁ። እንግዲህ አረብ ናት፣ አረብ አልኩኝ፣ ሀበሻ ናት ልጅቷ። ገና ሕፃን ልጅ ናት። ልትሰራ መታ። ለምን እንዳደረገቻት ለምን እንደሰጠቻት እንግዲህ የስድስት ወር ነፍሰ ጡር ሆና ወደ ሀገሯ ሲሸኟት እያየን ነበር። እና እንደዚህ እንዳይሆኑ ብሎ ወንድማችን ከዱባይ ድረስ መጥቶ እንግዲህ ሀበሻዋ ለፈረንጅ እየሸጠች በገንዘብ እንትን እያለች እነሱን በሴትነታችሁ ስትጫወትባት የነበረችው ሴት እንግዲህ አይታችኋል። አብዛኞቻችሁ ተመልክታችኋል። ልጁ ምን አይነት ጀግና እንደሆነ ሰው ይሄ ሁሉ እንትን እያለ ይሄ ብቻ አይደለም። እዚህ ድባይ ስለመጣ ብቻ አይደለም። ኢትዮጵያ ውስጥም እስከ ገጠር ድረስ በባላቸው የተከዱ ብዙ እንትኖች፣ አረ ብዙ ታሪክ ታሪክ ተነግሮ የማያልቅ ልጅ ነው። ብዙ ነገር እየሰራ ልጅ ነው የእውነት። ይህም ለሱ አሁን አይገባውም። እንደዚህ ማስፈራራትም አይችሉም። ማንም መብት አይሰጣቸውም። ያው ትንሽ ከሚሰሩት ስራ ትንሽ ጥንቃቄ እና ሰው ከእግዚአብሔር በታች ደግሞ ሰው አብሮት ከጎኑ ቢኖር አሪፍ ነበረ። እንግዲህ አሁንም ቢያንስ አሁን ትንሽዬ እየትንትን ከሰጡት ራሱን እንዲጠብቅ ራሱን ወደ ሚዲያ ራሱ አርቋል። እንግዲህ እንደምታዩት ስንት ሁለት ወር እንደዛ እየሆነው ነው ሚዲያ ላይ መቶ አቅም፣ ባለፈው ራሱ ብቅ ብሎ ነበረ መጣ ሄደ። አሁንም ደግሞ እንግዲህ የጠፋበት ምክንያት ይሄ ነው። ቤተሰብ አትጨነቁ፣ ደህና ነኝ በውስጥም በእንትንም እየደወሉ እንግዲህ እያስፈራሩኝ ስለሆነ ብዙ ዛቻ እየደረሰብኝ ስለሆነ ነው ምናምን ብሎ እንግዲህ አጠር ያለች ቪዲዮ ለቋል። ብቻ እግዚአብሔር ይጠብቅም ባለበት እንደዚህ የሆነ ወጥመድ ውስጥ ከገባችሁ ደግሞ እስከምትወጡ ድረስ ትንሽ ከባድ ነው። እግዚአብሔር ይጠብቅ ማለት ነው ክፉን ነገር እያራቀልን መልካሙን ነገር እያሰማን ብቻ። የሰው ልጅ ግን ተንኮል የሰው ልጅ የእኛ ሰው እኮ ለጥሩ ነገር እኮ እንትን አይልም። ታውቃላችሁ በቃ መጥፎ መጥፎ ነገር ነው የሚያሳድደው። ጥሩ ነገር የሚሰራ ሰው ኢትዮጵያ ውስጥ አይወደድም ሲጀመር። በቃ ሁሉም የሆነ የራሱ ወንጀሉን አውጥተሽ ሚዲያ ላይ ህዝብ እንዲያውቅ ለሚያደርግ ሰው ይሄ ይገባል ብዬ አላስብም። ምክንያቱም ማፈር ያለባቸው በመጀመሪያ የሰውን ንብረት ሰውን የሚበድሉ ያለምንም ስራቸው በምንም በማያውቁት ያሰሩ እያንገላቱ ለሚያሰቃዩ ሰዎች እነሱ እፍረት ሲገባቸው ጭራሽ ሰውን ማስፈራራት እንዳይወጣ እንዳይገባ፣ ልጁን በገዛ በገዛ ሀገራችን ላይ እንደዚህ እኔ በጣም የሚገርመኝ አዲስ አበባ ውስጥ ቁጭ ብላችሁ እንደዚህ ሰው ማፈን ሰውን እንትን ማለት በጣም ከባድ ነው። በጣም እውነት ለማን እንደምትናገሩ ራሱ ግራ የሚገባ ነገር ነው። እሱ ብቻ መድኃኒዓለም እሱ ይጠብቀን እንጂ ከባድ ነው። ተበደልኩ ብለሽ የምትነግሪው የሚያዳምጥሽ የለም። ሁሉም በራሱ አለም ነው የሚንቀሳቀሰው። ለማን እንደምንናገር እራሱ በጣም ግራም ያጋባ ነገር ነው። እንግዲህ ወንድማችሁን እግዚአብሔር ይጠብቅህ እያላችሁ ነጸለት አድርጉለት፣ ክፉን ነገር ያርቅለት ለሰው ብለው ነው ልክ በዚህ ልጅም ሌሎችም እንደዚህ በእንደዚህ አይነት ስራ የሚሰሩ ሰዎች አብዛኞች እስከ ማገት እነሱን እስኪ ሰውን እንትናቸውን እንዳይንቀሳቀስ እስከ ማድረግ ብዙ ስቃይ፣ ብዙ ብዙ ብዙ ፈተና ያደርሱባቸዋል። እነሱ ግን ይህን ሁሉ ተቋቁመው ምንም ነገር ሳይመስላቸው ከእግዚአብሔር እና በእናንተ ጸሎት ስራቸውን አያቆሙም። ስራቸውን ያቆማሉ ብለው እንግዲህ ብዙ ነገር ብዙ ውጣ ውረድ ያሳልፋሉ። በቤተሰብ ይመጣሉ፣ በራስሽ ይመጣሉ ተስፋ እንድትቆርጭ ብዙ ነገር ያደርጋሉ። ግን ተስፋ በእግዚአብሔር የሰው ልጅ ተስፋ አይቆርጥም። ሁልጊዜም ጥሩ ነገር ከሰራሽ በምትሄጅበት ሁሉ ይጠብቅሽ መልካም ነገር ስለሆነ፣ እነሱ ደግሞ እየተቸገሩ እና በር የተዘጋባቸውን እንደዚህ ብርሃንን የሚያሳዩ ስለሆኑ እግዚአብሔር ለእነሱ ደግሞ ጥላ መከታዩ ናቸው። የጠብቃቸው ክፉን ነገር እያርቅልን ማለት ነው። ጥሩ የሚሰራ ሰው አይወደድም። ይህን ያው እርግጠኛ ሁናችሁ እናንተም ታውቃላችሁ። መልካም መልካም የሚሰሩ ሰዎች ማንም ሰው አይወድም። ሁልጊዜ ውሸታም እናንትን ነው ሀገራችን ላይ የሚኖርበት ታውቃላችሁ። የሚያስመስል ሰው እና ውሸት የሚያወራ በቃ እንደዚህ ነገር ነው እንጂ እውነትን ካወራሽ የሚጠብቅሽ ነገር በጣም ከባድ ነው። ለማን ይነገራል ለማን ይነገራል? ግን አብዛኞቻችሁ ስት እንት ስትሉ ነበር። እኔ ብዙዎቻችሁ ኮሜንት ሳነብ ወይኔ ያ ልጅ እኮ ባለፈው ጓደኛው እኮ እንደዚህ አድርጎት ነበር፣ አሁንም ምን አድርገውት ይሆን እያላችሁ አንዳንዶቻችሁ ስትገምቱ በቃ የሆነ በደንብ እሱን የምትከታተሉ ሰዎች እያላችሁ ነበር። እንግዲህ የአሁኑ እንግዲህ ምንም ማለት አልችልም፣ እግዚአብሔር ይጠብቀው ነው ማለት የምችለው። ከዛ ደግሞ አሁን ደግሞ ቢያንስ አሁን ላይ ራሱን እንዲጠብቅ የሆነ እንትን ማስንትን ከሰጡት በኋላ መዘናጋት የለበትም። እነዚህ ሰዎች ነገ ጠዋት ምን እንደሚያደርጉት አይታወቅም። ስለዚህ አሁን ደግሞ ወጥቶ ሚዲያ ላይ እንደዚህ ስለተናገረ ሌላ ጣጣ እንዳያመጡበት እንግዲህ ራሱን መጠበቅ አለበት። እግዚአብሔር ከአንተ ጋር ይሁን እንላለን። ያው ለማንም ሰው አልመኝም፣ እንደዚህ በተለይ ለሰው ብለው የሚንገላቱ ወንድሞች እግዚአብሔርን በጣም ነው የሚያሳዝን። በሰው በራሱ እንትን እንኳን መወጫ የሚያጣስ እነሱ ደግሞ በሰው እንትን እየገቡ ይህ ሁሉ ስቃይ እየመጣባቸው ነው። ብቻ እግዚአብሔር ይጠብቃችሁ፣ ሌላ ምንም አታችልም። መልካም መልካሙን ነገር እያሰማን ክፉን ነገር ያርቅላችሁ። በምትሄዱበት ሁሉ ሰላምና ፍቅር ብቻ እያብዛላችሁ እንላለን። ወንድሞቻችን ልክ በእንደዚህ አይነት ስራ ተሰማርታችሁ የምትሰሩ በሙሉ ምንም ነገር አይንካችሁ፣ ክፉን ነገር ያርቅላችሁ። እግዚአብሔር ከእናንተ ጋር ይሁን። ሌላ ምንም ማለት አልችልም። እና እግዚአብሔር ይጠብቃችሁ። በእንደዚህ አይነት ስራ ተሰማርታችሁ የምትሰሩ ወንድሞች ሁላችሁንም ፈጣሪ ይጠብቃችሁ። ለሰው ብላችሁ እናንተ ከተቸገረ ከተበዳይ ጎን ቆማችሁ እራሳችሁን ምንም ነገር ሳይመስላችሁ የሁሉን ትዬ የደረሰባችሁ ለምታሳዩን ለሰው ፍቅር የምትሰጡ ሰዎች በሙሉ እግዚአብሔር ይጠብቃችሁ። ልክ እንደ ወንድማችን ማለት ነው። እንግዲህ ሁላችሁም ጸሎት አድርጉለት፣ ክፉ ነገር ያርቅለት። እንግዲህ በጎኑ ምንድን ነው የመጣውን ጥላት እግዚአብሔር ያዝለት እያላችሁ እንግዲህ ጸሎት አድርጉለት። እውነት እኔ በጣም ነው ያሳዘነኝ። እውነት አይ መልካም የሚሰራ ሰው እንደዚህ ነው። እንግዲህ ያው ምንም ማድረግ አይቻልም። እግዚአብሔር ይጠብቃችሁ ብቻ ሌላ ምንም ማለት አይቻልም። ምን ማድረግ ይቻላል ጎበዝ። ምን ማድረግ ይቻላል? ነገሩን እስኪ ዝም ከማለት ውጭ ምንም ማድረግ አንችል። ዝምታ ወርቅ ነው እያልን ነው። ለማንኛውም የምወዳችው የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እያደረጋችሁ ጀምሩ። ለምታበረታቱኝ የተወንድሞቹ ደግሞ ከልብ ከልብ ነው ማመሰግነው። ሰላም ፍቅር ተመኘሁላችሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ግን ለምንድነው ላይክ የማታረጉ? የእውነት ላይክ ያደረጋችሁ ጀምሩ እና ሰላማችሁ ብዝት ትርፍ ይበልልኝ። እንወዳችኋለን። ባይ ባይ።